ቤዛ አንቨሰሪዋን ለማክበር ሽር ውድ እያለች ነበረ ቤቷ ውስጥ እናም፣ ሁሉን ነገር አዘገጃጅታ፣ ልብሷን ለባብሳ፣ ውዱ ባለቤቷን ስጠብቀው ይመጣል ሲመጣ፣ ግን አንድ የረሳችሁ ነገር ነበረ ና እቤት ከመጣ በኋላ ዌ፣ ቤዝዬ ምን እየሰራሽ ነው ሲላት፣ ወይ እንኳን ደሳለህ፣ ይኸው ዛሬ አንድ አመታችንን አከበር ልናከብር ነው ስትለው በጣም ደስ ይላል እያለ ሁለቱም በፍቅር እየተጨዋወቱ እያወሩ ያለ ግን ቀይ ወይን በእናት ይዘና ስትመጣ ሳልልህ፣ ስለዚህ እኔ ሂጄ ማምጣት አለብኝ ስትለው በፍጹም ቤዛ፣ እንደምን እኔ ሂጄ አላመጣም ይላታል። አረ በስማም አሁን ከመንገድ መጥተህ ደክሞሃል፣ እዚህ ቅርብ ቦታ ስላለ እኔ ራሴ አንዳፍታ ወጣ ብዬሽ እመጣለሁ ትለዋለች። አረባክሽን ተይ፣ እኔ ላምጣ ሲላት አይ፣ ችግር የለውም ደግሞ የሆነ ነገር ከሆንሽ እንኳን ደው ይልኝ ነግርሻለው ይላታል። እሱ ግን ሆዱን ፍራት ፍራት እያለው ነበር። በዛ መሀል ጓደኛ የተባለቿ ትጂ ደግሞ አጃቢዎቿን ልካቸው ነበረ። ሱራፌልን እንዳይነቃ አድርጋችሁ ፌንት አስጥሉት፣ ከዛ ደግሞ እሷን አፍናችሁ መኪና ውስጥ አስገብታችሁ ይዛችሁ ልኝ ኑ ብላ ነበረ። አጋቾቹን በር ላይ ቆመው ነበር። በአጋጣሚ እነሱ ከመግባታቸው በፊት እሷ ነበረች የወጣችው። እናም ያንን የቀይ ወይን ለማምጣት ፏብላ ስትውጣ በራቸው በሯ ላይ ሳታስበው አፏን ይይዛታል እንዳትጮህ ድምጽም ሳይኖራት ይዟት ወደ መኪና ይሄዳል። እግሯ አግላ ያደረገችው አንዱ ጫማ በር ላይ ወድቋል። ሱራፍ ስት ስትቆይበት ግራ ተጋባ። ቴክስት አድርጎ ለትጂ ያፈናት ልጅ በቃ ስራው ተጠናቋል ይዘናት ይየርነ ነው ይላታል። በጣም ደስ ይላል ትልና እሷም ደስ ብሏት ወደ ሉሊት ጋር ሄዳለች። ሉላ አክስቴን ጥዬ መሄድ አልፈልግም። አክስት ደግሞ ለሉላ ቤዛ የሆነተኛ ትክክለኛ እህቷ መንት እንደሆነች ትነግራታለች። ሉላ በጣም ተጨንቃለች። እህት እያለኝ እስከ ዛሬ ለምን አልነገርሽኝም ብላ ጠይቃታለች። ግን ደግሞ ያው እንደምትርቅኝ ስለማውቅ ነው ያልተናገርኩት ስትል ይህንን ማሳምናታለች። በነገራችን ላይ ቤዛም ሆነች ሉላ ለሁለቱም የትክክለኛ ክስታቸው ናት። የአባት የተባሉት እህት ነች እና እናትና አባታቸውን በህይወት ሲሞቱም ይህንን ነገር አታውቅም ሉላ። ቤዛ ብቻ ነች እናትና አባቷ እንደሞቱ የምታውቀው። ስለዚህ ሁሉንም ነገር ግን ቤዛ ስለምትባለው ልጅ በደንብ ሁሉንም እስከ ዛሬ ስላልነገርኩሽ ይቅርታ አድርግልኝ ብላ ነግራታለች። ሉላም በቃ ከዚህ በኋላ ችግር የለውም ግን እስከ ዛሬ ብነግሪ ኑሮ ደስ ይላይ ነበረ ግን አሁንም ቢሆን እዛ ቤት ገብቼ የህቴን ማንነት እንዴት እንዴት እንደሆነ ማወቅ አለብኝ ብላ እሺ ብላ ተስማምታ ሁሉን ነገር ጨርሳለች። በዛን መሀል አውርተው ሳይጨርሱ ትጂ ልብሱን ቤዛ ጋር ትሄድና ቤዛን እያሰቃየች አንቺ ይኸው አሁን ላይ ማን እንዳገተሽ ና ማን እንደያዘሽ አወቅሽው። የተኩራራሽበትን ሀብትና ንብረትሽን ከዚህ በኋላ አታገኙም ትላታለች። ቤዛ ማን እንዳገታት ማን እንደያዛት አታቅም ነበር። ዓይኗም ተሸፍኖ ነበረ። ግን ደግሞ የታሰረችበት ቦታ ላይ ትጂ መታ ዓይኗን ፈታ ስታያት ቤዛ የእውነት ማመን ያቃታት ከዚህ ጀርባ ያል እርኩስ ዶክተር አለበት ስትላት፣ በፍጹም ዶክተሩ የለበትም። እኔ ራሴን ያደረግኩት አየሽ፣ ትጂ ማለት ማን እንደሆንኩኝ አወቅሽኝ አሁን ስትላት፣ ለነገሯ ሱራፌል እኮ አትመኛት ብሎ ነበረ። እውነቱን ነው ለካ ሱራፌል ስትላት፣ አዎ ሱራፌል እውነቱን ነበር ያለሽ። ግን ደግሞ እኔ ጋር ላታመልጭ፣ ለምን አሯሯጥሽኝ? የተኩራራሽበትን ንብረትሽን ከዚህ በኋላ አታገኙም ትላታለች ከፈለግሽ መግደል ከሆነ የፈለግሽ ግደኛ ሆኑን ጨርሽኝ፣ ስትላት አንቺ ለነገሩ የድመት ነፍስ ነው ያለሽ መሽትሞች አለሽ ትላታለች። ለካ ባለፈው ያንን መድኃኒት እያስታውሺ ለራስሽ ሲስተም ስትይ እንጂ ለእኔ አስበሽ እንዳልሆነ አሁን ገብቶኛል ስትል፣ ለማንኛውም አሁን የለበሽው ልብስና ጌጣጌጦችን ትሰጭኛለሽ፣ ስልክሽንም ለነገሩ ስልክሽ እንኳን እኔ ጋ ያለው ትላታለች። ቤዛ ይሄ ነገር አልገባትም፣ ግን ደግሞ ትጂ ያው ከቤት ስትወጣ ለብሳው የወጣችውን ልብስ ለማን ለብሳው እንደመጣች አድርጋ እህትየዋን አስለብሳ ለማስገባት ነው ስለዚህ ሉላን ከቤት ይዛት ትወጣና ያን ልብስ ይዛ ወስዳ ሰጣት ነበረ። ይሄ ደግሞ ምንድነው ስትላት አሁን እዛ ቤት ስት ገቢ ይሄን ልብስ ለብሰሽ ጌጣ ጌጥም ይሄንን አድርገሽ ነው የምትገቢው ትላታለች ቆይ እስኪ ምንድን ነው እሱ፣ እናተ ዳሁን ይህን ቀሚስ ለብሸ ነው የሚሄደው ስትላት፣ አዎ ይሄን ነው የምትለብሹ። አክስትያም እስኪ አምጪው ሽታው ምን አይነት ነው፣ ጠረኑ የህትሽ ጠረን አለበት ስትላት፣ ወይኔ አክስቴ፣ አዎ ደስ የሚል ጠረን አለው የህቴ ጠረን ስትል፣ አክስትያም ታሸቷለች። እውነትም የህትሽ ጠረን አለ። ግን እኮ አክስቴ፣ ቤዛ እንዳለች ና ምናልባት ግን በዙሪያዋ ጥላቶች እንዳሏት ነግራኛለች ትጂ ምናልባት ካላገቷት በስተቀር እኮ ግን ቤዛ እርግጠኛ ነኝ በህይወት አለች ትላታለች። ግን ደግሞ ይህችን ህይወት ለማትረፍ እዛ ቤት መግባት አለብኝ ብላ ወስናለች፣ ሁሉንም ነገር አሳልፋ ማውራት እንዳለባት ስለዚህ ልብሱንም ለብሼ መሄድ አለብኝ ትላለች። ልብሱንም ለብሳ ከቤት ወጣች። ትጂ ጋ ተገናኙና እሺ አሁን ስላለው ትጂ ሁሉ ነገር አሳይሻለሁ፣ ነግርሻለሁ፣ ታዳምጫለሽ። አሁን የሚቀረን ጸጉር ቤት መሄድ ነው። ጸጉርሽን ደግሞ ልክ እንደሷ መሰራት አለብሽ ትላታለች። በጣም ጥሩ ግንዛቤ ስገቢ ቆየት አድርሽ ቢል የሚልን ነው ስትላት፣ የትጂ አክስት ታማ፣ እኔም አጠገብሽ ስለመሆን ችግር የለውም ሁሉ ነገር እናገራለሁ ትላታለች። ስለዚህ ቤዛ በትናንትና ስደወልልሽ ስልክሽን ያላነሳሽ የት ነው ቢለኝ እንኳን ሱራፌል የትጂ አክስት እኮ ኩላልቷ ፌል አድርጎ ፌን ትነቅላ እሷ ጋር ሄጄ ነው እንደምትል የውሸት ወሬ እንደምታወራት ነግራታለች በጣም ጥሩ ይሄን ነገር ሁሉን ነገር አስመስላለች ድምጿም መልኳም ስለሚመስል ከዛም በጣም ተጨንቆ ስለነበር ሱራፌል ሮቤል ጋር ደውሎ ሚስቴን እየት ነው ያደረካት ሮቤል እገልሃለው ይለዋል ሮቤል ደግሞ ምን እያወራክ ነው ያለኸው እንዴ እኔ ቤዛ ኔ ጋር አይደለችም ደግሞ ቤዛ ጠፋች እየተባለ ነው ሲል እሱም ግራ ይጋባል ሮቤል እውነቴን ነው የምልህ ቤዛን ካስገባህባት አምጣት ይለዋል በጣም ግራ ተጋብቷል ሮቤል እንዴት ማን ነው ብሎ ስልክ ወደ ስልኩን አንስቶ ወደ ሉሲ ጋር ሲደውል ሉሲ ስልክ አታነስ። ቆጭ ደግሞ ለምዶ ስልክ ማታነሳው ዜና አለኝ እኮ እያለ ይሄንን ሁሉ ሚስጥር ግን የቲጂ እንዳደረገችው ማንም አያውቅም። በስከመጨረሻም ሉሊያን ይዛት ወደ ቤት ትሄዳለች። ሱራፌልም ሰፍ